ሰላም፣ ሰላም ውድ ተመልካቾቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ምንድነው ጎሮሮ ያራፈነኝ በቀደም የጮኩበት ለዛ ይመስለኛል። ጎሮሮ ተዘግቷል እና እዚህ ጋር ከዚህ ተመፍኑኛል እና እንዴት ናችሁ? ደህና ናችሁ? በዓል እንዴት ነበረ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ ባለን ነገር አላህን ማመስገን ነው። አልሐምዱሊላህ ጌታ አልሐምዱሊላህ እና ስደት ላይ ያው ታውቃላችሁ በዓሉን እንዴት እንደምናሳልፍ አብዛኞቻችሁ፣ እናንተ ማሮዝ አይጠበቅም። እኔ ዛሬ የመጣሁት ለአንድ ቁም ነገር ነው የመጣሁት። ይሄን ቪዲዮ እባካችሁ እንዳታሳልፉት፣ እስከ መጨረሻውን እዩት። ዛሬ የምነግራችሁ የኩሩ የህይወት ታሪክና አንድ ተመሳሳይ ታሪክ ያላት ትግስት የምትባል እህታችን በቀደም እራሷን አጠፋች። 17 ዓመት አረብ ሀገር ሰርታ ኬላ የሚባል ከተማ ላይ ቤተሰቦቿ ክደዋት እራሷን አጠፋች። ትግስት የምትባል እህታችን ስለ እሷ እንዴት እራሷን እንዳጠፋች አብራራላችኋለሁ። ከዛ በቀጠል ደግሞ የእሷን ታሪክና የኔ ታሪክ ተመሳሳይ ስለሆነ ተናግሬ አላውቅም። እስከዛ ያለ ድረስ ዛሬ ግን ነግሬያችኋለሁ። እናንተ ትምህርት እንዲሆናችሁ ስለምፈልግ ማለት ነውና ይሄን ቪዲዮ እንደ ሌላው ጊዜ አብረሽ ሩታ ብለን የምንንቦጫረቅበት ሳይሆን ቁም ነገር የሆነ ነገር ቁም ነገር የሆነ አዘል የምንነገርበት ነገርበት ነው። ስለዚህ ለቻናሌ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለሌሎች እህቶቻችሁ እንዲደርሳቸው እና በዚህም በእኔ የህይወት ታሪክ ምናልባት ልትማሩበት ትችላላችሁ ብዬ ስላሰብኩ ነው። እዛ ልናገር ውስጥ የት ስሜት የሚያስገደደኝ ማለት ነው እና አንዳንዶች ደግሞ አላችሁ፣ የሰው በሰው ቁስል ላይ እንጨት የምትሰዱ ሆነ በግድ እጃችሁ እንደዚህ ተይዞ ኮሜንት ካልጻፋችሁ እንደዚህ አይነት ቃላት የተባላችሁ ይመስል በሰው ቁስል ላይ እንጨት የምትሰዱ አንዳንድ በጣም መጥፎ እና አሲዳም የሆናችሁ ሴቶች፣ ሰዎች አላችሁ። ሴትም ወንድም ልትሆን ትችላላችሁ። ፕሊስ እባካችሁ አላህን ፍሩ። በቃ አላህን ፍሩ። የምታምኑት ፈጣሪያችሁን ፍሩ። በቃ ሙስሊም ሆንሽ ክርስታን ጴንጤም ሆንሽ ጆባ፣ በቃ ፈጣሪሽን ፍሪ። ማንም ያስገድድሽ ሰው የለውም። በሰው ቁስል ላይ እንጨት አትስደጂ። ውጪ ከቤቴ በቃ ውጪ። ኮሜንትም አትመልከችኝም በቃ አልፈልግም። ከደረሰብን ህመም አንጻር የእናንተ ኮሜንት የበለጠ ልባችን የሚሰብረው ያስገድዳችሁ የለም። በቃ ታይ እሱ ስለ ራስሽ ህይወት አውሪ፣ ስለ ራስሽ ቤተሰብ አውሪ። ስለ እኔ ማውራት አትችይም። ስለ እኔ ልታቂም አትችይም። አጉል የሆነ እንደ ጫዋጫዋ አያድርጋችሁ። አብዛኞቻችሁ ታፍናችሁ ነው እንጂ እንደዚህ ታፍናችሁ ነው እንጂ ተናግራችሁ እንዲወጣላችሁ ተንፍሳችሁ እንዲቀላችሁ የምትፈልጉት ብዙ ብዙ ነገር አለ ውስጣችሁ ላይ። በተለይ ስደት ላይ አይደል ዋሻው? በቃ ይሄ ነገር እንዴት ልተንፍሰው፣ ይሄ ነገር እንዴት ላውጣው፣ ይሄ ነገር ጭንቀት እንዴት አርጌ ወደ ደስታ ልቀይረው ብላችሁ የምትጨነቁ ሰዎች የላችሁ? የታመማችሁ ሰዎች የላችሁ? በተለይ በቤተሰብ በኩል በተለይ በቤተሰብ በኩል። ስለዚህ እባካችሁ እህቶቼ እባካችሁ እህቶቼ የማየን ኮሜንት አትጻፉ። ቀልድና ቁም ነገር ለየታችሁ ወቁ። በቀልድ ሰዓት እንደፈለግሽ ጠረግርግ አድርጊ። በቁም ነገር ሰዓት ግን በቁስ ሌላ እንጨት አትሰጭ። ካልቻልሽ አት ከቻልሽ አጽናኚ፣ ካልቻልሽ ደግሞ አት ኮሜንት አትጻፊ፣ ዝም ብለሽ ውጪ። ይሄ ልልሽ የምችለው እና ይቅርታ፣ አንዳንድ ጊዜ በጣም ኢሞሽናል በጣም ኢሞሽናል ሆናለሁ እንደዚህ አይነት ነገሮች ማለት ነው። እና ከመ በጣም የሚዲያ ነገር በጣም ነው ልባችሁ የሚሰብረው፣ አንዳንድ ልባችሁ ስብር የሚያደርጋችሁ ሰው ስላለ ነው። እና ምን እላችሁ ፈልጌ ነው ወደ ጉዳይ ስገባላችሁ እንደዚህ አይነት ቪዲዮ ፖስት አድርጌ ነበረ። በጣም ተናድጄ፣ በጣም ስሜታዊ ሆኜ፣ በጣም ከአቅሜ በላይ ስሜትን መቆጣጠር አቅቶኝ አንድ ትግስት የምትባል እህታችን አረብ ሀገር 17 ዓመት ሰርታ በቃኝ ደከመኝ፣ አሁን አገሬ ገብቼ ማረፍ አለብኝ፣ አገሬ ገብቼ የራሴ ሕይወት መኖር አለብኝ ብላ ጓዛን ጠቅልላ አገሯ ገባች። ቤተሰቦቿ ንብረቴ ስትላቸው የለሽም፣ ገንዘቤ ስትላቸው የለሽም፣ ሄደሽ እንደለመደብሽ ሸቀል ሸቀል አድርገሽ ነው ያሏት። ንብረቱንስ ይጥፋ ገንዘቡንስ ይጥፋ ይህ የሞራን ካሳ። የሞራን ሄደ። ሸቀል ሸቀል አርገሽ ነኝ እንደለመደብሽ። አላህዬ አላህዬ፣ እንደው እንደ ሰው ቸኩለህ ፍርድህን ፈጣን ብታደርገው ምን አለበት? ምን አለበት? ያረብ ው ጊዜ አትውሰድ፣ ውሳኔን ፈጣን አድርገው፣ ቅጣትን ፈጣን አድርገው። ያ ረቢ ወላሂ፣ ከምንም በላይ የሚያሳምማችሁ ከምንም በላይ የሚጎዳችሁ የቃላት ስብራት የቃላት ስብራት። አብዛኛው ሰው የሚናደደው ገንዘብ ስለጠፋ ንብረትን ስለሰላል አይደለም። እች እብድ መጣች፣ እች ቀውስ መጣች፣ እች የአረብ ሀገር እንትን መጣች ባልዋላችሁበት ሳትታመሙ ጤነኛ ሆናችሁ በግድ እንድታብዱ በግድ በሽተኛ እንድትሆኑ በግድ ያልሆናችሁ ሕይወት እንድትኖሩ ሚያስገድዷችሁ ሰዎች የሉም? የሉም። ስለዚህ ለምንድን ነው እራሳችሁ የምታጠፉት? መኖር እየቻላችሁ ለምንድን ነው እራሳችሁ የምታጠፉት? እሷ አሁን እራሷን አጠፋች። እኔ ግን ራሴ አላጠፋውም። ከሷ አንድ አይነት ታሪክ የተመሳሳይ ታሪክ ባይሆን ነው ከተመሳሳይ ታሪክ ነው የደረሰብኝ። ግን ቢሆንም እኔ ያለው እሷ ሞተች። መኖር እየቻላችሁ ለምንድ ራሳችሁ የምታጠፉት? ራሳችሁ እኮ አጠፋችሁ ማለት ለዛ ሰው ደስ የደስታው መንገድ ከፈታችሁለት ማለት ነው። በቃ ገባሽ? ማጥፋት ነው እንጂ ያለብሽ አጥፋው። ለምንድን ነው የእህትነት አንጀት የሚይዛችሁ? ለምንድን ነው እነሱ ጨካኝ የሆኑ ወንድሞቻችሁ፣ እናንተ ለምንድን ነው ገር የዋህ የምትሆኑት? ስታስብለት ካላሰበለሽ ስጨክንብሽ መጨከን ያለብሽ ልሽ ገባሽ አንቺ ለናቴ ቤት ስራላት፣ ለናቴ ይሄ ነገር አድርግላት፣ ለናቴ እንደዚህ አስደስታት፣ ለእህቴ እንደዚህ ያስደስት፣ ለአባቴ እንደዚህ ያስደስት፣ ለወንድሜ እንደዚህ ያስደስት ብለሽ ሀሳቡን አመንጭተሽ የቤተሰቦችሽን ለውጥ ፈልገሽ ገንዘብሽን ልከሽ የማትመሰገኙ አንቺ። የሚመሰገነው ማለው አጠገቡ ላይ ያዘሽውና ስራላቸው፣ አድርግላቸው ብለሽ ብር ልከሽ ያደረገላቸው ሰው ነው። ለነሱ ልጃቸው አንቺ። ግን ምናቸውም አይደለሽም። ቢመርሽም ዋጭው። ይሄ ሪያሊቲ ነገር ነው የምናገረው። ቢመርሽም ዋጭው። ገባሽ? ቤት ስራ ላይ ለእናቴ ብለሽ ብር የምትልኪው አንቺ፣ የእናትሽ ደስታ የምትፈልጊው አንቺ፣ የእናትሽ ሕይወት ለውጥ የምትፈልጊው አንቺ፣ የእህትሽን ደስታ፣ የእህትሽን መማር፣ የእህትሽን መለወጥ፣ የወንድምሽን መለወጥ፣ የቤተሰቦችሽን ደስታ የምትፈልጊው አንቺ። አንቺ ሩቡ ሩቡ ያልኖርሽው ስደት ላይ ያልኖርሽው ሕይወት እነሱ ግን ከፐርሰንት አልፎ ደስተኛ ሆኖ ከጎረቤት እንዳይተናነሱ ከሀገር እንዳይተናነሱ ያቅምሽን ተፍጫድ ሕይወትሽን ህይወትሽን መስዋዕት አድርገሽ ሴትነትሽን ገለሽ የነሱ ደስታ ስትፈልጊ አድርጉ ላልሻቸው ሰዎች እነሱ ናቸው። ለነሱ ልጃቸው አንቺ ምንም ነሽ። ያው ሁሉ ነገር መስዋዕት ከፍለሽ ምን አደረግሽ ነው የምትባዩ። ምን አደረግሽልኝ ነው የምትባዩ። እቺ እብድ መጣች ነው የምትባዩ። እቺ ያረባ ገርጠሽ መጣች ነው የምትባዩ። እንዴ! እስኪ ገንዘብ እንኳን ባቅሙ ገንዘብ ልካችሁ? ገንዘብ እስኪ ቀበሉ። ሚስኮል ይሄ ኢሞ ያስጨናንቁታል። ገንዘብ ከላክሽ በኋላ ደረሳችሁ ወይ ብለሽ እንኳን ለመጠየቅ ተቀብለናል ለማለት ስልክ አያነሱልሽም። ስልካቸው ዝግ ነው። ስልካቸው የሆን ነገር ማድሬሹ ማድሬሹ ማድሬሹ አይደለም። ስለዚህ ለራሳችሁ ኑሩ። መኖርም ካለባችሁ ለራሳችሁ ነው። ማድረግም ካለባችሁ ሄደሽ ራስሽን፣ ገንዘብሽ አካውንትሽ ላይ አድርገሽ ቤተሰብ ማስደሰት ከፈለግሽ፣ የራስሽን ነገር ኢንቨስት ማድረግ ከፈለግሽ፣ ራስሽን ሄደሽ ወንድም ገለመኔ አይሰራም። በዚህ ሰዓት እናቴ ልጅ ልንገርሽ፣ ከቤት ውስጥ አንድ የእንግዴ ልጅ አይጠፋም። የእንግዴ ልጅ ሳይፈለግ የተወለደ የእንግዴ ልጅ ማለት ቆሻሻ አይደለ? የእንግዴ ልጅ ልጅ ከወለዳችሁ በኋላ ከልጁ ቀጥሎ የሚወጣው ቆሻሻ ነው፣ የሚጣል ነገር። ስለዚህ እንደዛ አይነት ልጅ አይጠፋም ከቤት ውስጥ አንድ ፍሬ ቤቱ ምስ ምስ ምስ ምስ ትርምስ ምን በቃ ጭም ልቅ ልቅ ከዛ ከዚህ እንደዚህ የሚያናጋ የበላይነት የሚሰማው ያጉላ መጣሽ ስፖርት ይሰራሉ። ደረታቸው እንደዚህ ያብጣል። በቃ እነሱ ሰው የለም እንደዚህ የሚበላው ቂጣ በጎመን ነው። ውጥረቱ ግን በቃ ጮማ እንደበላ ነገር እንደዚህ እንደዚህ የሚሄድ ወንድም የለሽም ጉራውን ሚነፋ በሴት ገንዘብ የሚተማመን ወንድም የለሽም። የሴት ጡረተኛ ወንድም የለሽም። የቤተሰብ ንብረት የሚከጅል ወንድም የለሽም። ቀፎ የቂጡ የቂጡ እንኳን ቅያሪ ፓንት የሌለው የለሽም። አንቺ ላይ ግን ይኮፈሳል እንደዚህ ትናንትና፣ ወንድሜ አይዞ በርታን ያለው ልክ እንደዚህ ቢታረግ ጥሩ ነው፣ እንደዚህ ቢታረግ ጥሩ ነው፣ እንደዚህ ቢታረግ ጥሩ ነው ብለሽ ሀሳቡሽንም ገንዘብሽንም ሁሉም ነገር አሳልፈሽ የሰጠሽ ወንድምሽ ከኋላ በኩል ሲወጋሽ፣ ጠላት እንኳን የማያደርገው ድርጊት እኮ ነው ወንድሙ።